ኤፍራታ ትልቅ ችግር ውስጥ ገባች። አሁን ገና አሁን ገና ተሸወደች ማለት ነው። በባለፈው ሲል ለማመጣት ነበረ ወረቀቱን። የኔ ንግስት ለምንድነው የማትፈርሚው? ስራውን ደግሞ ግዴታ መስራት አለብሽ። ከአሁን በኋላ እኔና አንቺ አብረን ነው ድርጅታችን ላይ የምንሰራ። መስራት እፈልጋለሁ፣ መቀየር እፈልጋለሁ። ስት ያልነበር እን ብሎ ሶስት አራት ሲለምናት ብዙ ምክንያት እያበዛች አመመኝ እያለችም ቀርታ ነበረ። በዛሬ ዕለት ግን የውሸትና የወንጀል ወረቀት አስፈረማት። ካስፈረማት በኋላ ያው ከመች ከዚህ በፊት ካደረግኩት አይበልጥም ብላ እሷን በቃ ምንም አማራጭ ስላላገኘች ፈረመች ማለት ነው። ከፈረመች በኋላ ለፖሊሶች አጋለጣት ማለት ነው። ኤፍራታ በፖሊሶች ተያዘች፣ ያሳዝናል። የያፌት ተንኮል እንደቀጠለ ነው። ያፌትን እሷ ለተወሰነ ጊዜ አምናው ብትኖርም ዞሮ ዞሮ ከባድ ነው

እና እንዳልኳችሁ በጣም ከባድ ነው። ሰላም ሰላም ውድና የተከበራችሁ ብያላችሁ፣ በስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እና በጣም ያሳዝናል ውድና የተከበራችሁ የሀረግ ድራማ ወዳጆቼ። የሀረግ ድራማ ሁላችንም እንደምናውቀው በጣም ምርጥና አስተማሪ ድራማ ነው። እንደተለመደ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ኤፍራታ የወንጀል ወረቀት በመፈረሟ ነው የታሰረችው። ናታን በጣም ተናዶ ናታንና ያፌት ተደባደቡ፣ ማለት ነው። ሲቀጥል ዳግምም እንደዛው የኤፍራታ ወንድም አይደል ያፌት ላይ አፈጠጠበት ማለት ነው። አሁን ላይ ደግሞ ዳግምና ሲሆን አቤልን በየትኛው መንገድ እሱን ጉድ ለማድረግ ተመካክረው ጨርሰዋል። ሚስጥሩንም ደግሞ ይቺ ልጅ እያንዳንዱ ነገር ስለምታቅ እሷን በጣም ፍርሃት ፍርሃት እያላት ነበረ። አይ ተረጋጊ፣ እኛ እኮ ከጎንሽ ነን። ለምንድነው እንደዚህ የምትፈሪው እያለቻት ስትናገራት፣ አረ ምንም እናንተ ከጎኔ ስላላችሁ በጣም ደስ ብሎኛል። ምንም የሚያስፈራኝ ነገር የለም አለቻቸው። እናም ተረጋጊ፣ ችግር የለውም አሏት። ነገር ግን እያንዳንዱ ሚስጥር አብረው አውርተው ጨርሰዋል። ማንን አቤልን ለማጥቃት ጽና፣ ዳግም፣ እንዲሁም ይቺ አዲሷ ልጅ አብረው ተመሳጥረው ተነስተዋል። ተመካክረው ማለት ነው። ምክንያቱም አቤል ደግሞ ከያፌት የባሰ ተንኮለኛ ነው። አሁን ደግሞ አቤል ደግሞ ያፌትን ለማስፈራራት እነኝህ የታገቱት ሴቶች ሁሉ የእነሱን ፎቶ ማንም ሰው የማይሰብረውን ሳጥን ታግሎ ሰብሮ እያንዳንዱን ፎቶ እያንዳንዱን መረጃ በስልኩ አንስቶ ይዞታል። ያፌት ደግሞ ጉዱ ፈላ። ያፌት ኤፍራታን ለማጥቃት ይሄዳል። አቤል ደግሞ ያፌትን ለማጥቃት ይሄዳል። ናታን ደግሞ ያፌት ላይ ተነስቷል። ይገርማል። በባለፈው የምታስታውሱ ከሆነ ማለት ነው የአቤል ተንኮል መረጃዎችን የአፌትን መረጃ እያንዳንዱን ሰብስቦ ለፖሊስ አሳልፎ ሲሰጥ እንዴት! እና አቤል በጣም ተቃጠለ። እንዴት እንዴት እንዴት! ያፌት እኮ ወንድሜ ነው እንዴት ያጋልጠዋል? አለና ሄዶ ለምን አይቀውረውም እውሩን ያደርገው ፈነከተው ማለት ነው። ናታንን ማን አቤል ፈነከተው በባለፈው ማለት ነው። ዛሬ ደግሞ ያፌት የኔ ንግስት የኔ ምን እያለ ቅልስልስ እያለ ካስፈረማት በኋላ ኤፍራታ በፖሊስ ተያዘች። በፖሊስ የተያዘችበት ምክንያት የወንጀልና የተሳሳተ ወረቀት ስለፈረመች ማለት ነው። በጣም ያሳዝናል። እንደዛ ሆና ያ ሁሉ መስዋዕት ከፍላ ከሱ ጋር እየኖረች በዚህ በቀላል ነገር ትሸወዳለች ብዬ አላሰብኩም። ያው አማራጭ አጣች። ሶስቴ አራቴ ተለማመጣት። የኔ ንግስት መኪና ሊኖረኝ ይፈልጋለው ይሄንን መግዛት እፈልጋለሁ ስት ያል ነበር እንዴ። ታዲያ ምን ተገኘ? ለምንድን ነው አብረን የማንሰራው? ምን ተፈጥሮ ነው? በቃ ያለውን የሌለውን በፊት ያለችውን በሙሉ እያመጣ ፊቷ ላይ ግጥም አድርጎ ያወራል። እቺ ልጅ ታዲያ ምን መሆን ነበረባት እና ግራ ተጋባች። በነገራችን ላይ ግራ ተጋባች። ከዛ አይ ከኖርኩት አይበልጥ ማለች ነው ወስና ፈረመችው። በዛ ምክንያት ነው ለፖሊስ ያፌት ያጋለጣት ማለት ነው። ምክንያቱም የሆነ ፍንጭ ብታገኝ ኤፍራታም ያፌትን አጋልጣ ቤቱን ለራሷና ለናታን ለማድረግ ጥረት እያደረገች ነበረ። አሁን ላይ ችግር እየተፈጠረ ነው። ኃይለኛ ችግር። አንደኛ እሷ የምትፈራው ቪዲዮ በአቤል እጅም በያፌት እጅም አለ። ሁለተኛ ያፌትን ለማስፈራራት የታገቱ ሴቶች አለ የእነሱን ፎቶ ሳጥኑን ሰብሮ አቤል ይዞታል። አሁን ላይ ያፌት ያለበትም ሁኔታ ከባድ ነው። ኤፍራታም ያለችበት ሁኔታ ከባድ ነው። ግን ዞሮ ዞሮ ኤፍራታን እንደማስበው ከሆነ ከናታን ጋር አንድ እንደምትሆን ተስፋ አደርጋለሁ። ምክንያቱም አሁን ላይ ናታን በጣም ጎብዟል። በጣም በጣም በጣም በጣም ስለ ኤፍራታ ጥረት እያደረገ ይገኛል። የሚገርማቸው ነገር ዞሮ ዞሮ ኤፍራታን እንደሚታደጋት ከጎኗ እንደሚሆን በቃ ምንም ነገር ለእሷ ስል እንደሚያደርግ እርግጠኛ ነኝ። ምክንያቱም እኔ ለእሷ ስል ይሄን ስራ የጀመርኩትም ለጨረቃ ለእሷ ስል ነው። ለእሷ ስል እስከ ጥግ ድረስ እውነታውን እስከ ማቅ ድረስ ይሄዳሉ ብሏል ለጠበቃው። በጣም ተመችቶኛል ማለት ነው በዚህ አጋጣሚ፣ ምክንያቱም በጣም ያፈቅራታል፣ እሷም በጣም ታፈቅሯለች። አሁን ላይ በእንደዚህ በማይመጥነው ስራ ላይ ያፌት ያፌት ሳይሆን ናታን የተሰማራው ለኤፍራታ ሲል ነው። ኤፍራታም የማትፈልገውን ትዳር እየኖረች ያለችው የማትፈልገውን ላይፍ እየኖረች ያለችው ለፍቅረኛዋ ለናታን ስትል ነው። አያችው፣ ፍቅር ምን ያህል ብዙ መስዋዕት እንደሚያስከፍል ከሀረግ ድራማ ተማሩ ማለት ነው። እኔ ብዙ ነገር የተማርኩት ነገር አለ። ጨካኝ ሆኖ ያፌት ይሰራል። ቤዛም ከዚህ በፊት ጨካኝ ሆና እየሰራች ነበር። አሁን ደግሞ የሌለ መልካም የሌለ ቅን ሆና እየሰራች ትገኛለች። እንዲሁም ደግሞ ቢኒና ደስ በሚል ሁኔታ ሲስተም ፈጥራ አስታርቃለች። ቢኒ ደግሞ ይህንን ምስጢር ስለማያቅ ቀጥታለን አታን ሲነግር ናታንና አለቀሱ። እኔ ከአንቺ ሌላ ማናለኝ? እንዴት ራስሽን ለማጥፋት እንደዚህ ትወስኛለሽ? ሲላት እኔ ራሴን ለማጥፋት ወስኜ ሳይሆን ቢኒ ሲርቀኝ ይህንን መላ የፈጠረችው ቤዛ ናት። ቤዛ ሁሌ ከጎኔ በጣም እየቆመች ነው። እባክህ ሂድና ይቅርታ ጠይቃት፣ አታስከፋት አለችው። ከዛ ናታን እውነት እኔ በፂ ሲመጡብኝ የማደርገውን አላውቅም፣ ስለዚህ ቤዚ ቅርት አድርግልኝ ስትለው፣ አንተ እውነቱን ሳትረዳ እንዴት እንደዛ ትናገረኛለህ? እንዴት እኔ ከአንተን አልጠብቅም። ከአንተ በላይ እኮ አሁን ላይ ለእህትህ ከጎኗ እየቆምኩ ያለሁት እኔ ነኝ። ምን ነው ስታይ የማላስብላት ይመስልሃል እንዴ? ለፂ ምንም የማላስብላት ይመስልሃል እንዴ? ብላ ፌን ትነቀለች ተጣሉ። በስተመጨረሻም ይቅርታ ናታን ጠየቃት። ናታን ነገሮችን አላጣራም፣ ቀጥታ አንቺ እዚህ ያለሽ ቢኒ ነገረኝ፣ እንዴት አልነገርሽኝም? እንደዚህ አይነት ነገር እቤቴ ስፈጠር እህቴ በእንደዚህ አይነት ደረጃ ሁና እንዴት ዝምት ያለሽ ብሎ ሊበላት፣ ነገሮችን ሳጣራ ነገሮችን ደግሞ ቢኒን እስኪ አንዴ ውጣ እናውራበታለች። ከዛም በኋላ ሲያወሩ እውነታውን ናታን ካወቀ በኋላ ይቅርታ ቤዝን ጠየቃት። እኔ እንደዚህ ሆኑ መቼም እኔ እንጃ እኔ ናታን ሲናደድ አልወድም ይከፋኛል እያለች ምናምን ስታውራ ሲ ደግሞ እባክሽ ያን ቆንጆ ልጅ የትተሽ ነው ደግሞ አሁንም ታፈቅሯለሽ እንዴ ወንድሜ ስትላት ደግሞ አንቺ ደግሞ እየታየሹ ምናምን ስጀምር አሁን ላይ ቤዝ የራሷን ህይወት ጀምራለች በጣም ነው የሚያስደስተው የራሷን ህይወት በመጀመሯ ራሱ በጣም ደስ ብሎኛል ጋይስ እና እስኪ እንደተለመደ አስቴታችሁን በኮሜንት አስቀምጡ ማለት ነው። ቤዝ እውነት የመጨረሻ የሌለ መልካም ቅንናት በቃ የሌለ መልካምና ቅን ሆና ትገኛለች። ያው በእርግጥ አንዳንዴ ብዙ ውጣ ውረዶች፣ ብዙ ፈተናዎች አሉ እና አሁን ላይ የቤዝ ሀሳብ ምንድን ነው፣ የራሴ ባልሆነ ነገር ላይ መቆየትም መቀመጥም አልፈልግም ነው። አዎ የራሳችሁ ባልሆነ ነገር ላይ ሲጀመር ጊዜ ማሳለፍም ተገቢም አይደለም። በፊት ሳታቅ ጊዜዋን አቃጥላለች። በነገራችን ላይ ያው ያለ ማወቅ ነው። እኔ ሳላቀርቼ ጊዜን አቃጥ ያለው ነገር ግን አሁን በራሴ ባልሆነ ነገር ላይ ጊዜን ማቃጠል አልፈልግም እያለች ነው የምትናገረው ማለት ነው። በቃ የሌለ መልካምና ቅናት አሁን ላይ እውነት ለመናገር እናም፣ ያፌት ተንኮል እንደቀጠለ ነው። እንዳልኳችሁ ያፌት በቃ ተንኮለኛ የመጨረሻ እንደው ንግስቴ እያለ ሚስቴ እያለ ውዷ ሚስቴ ውዷ ባለቤቴ እያለ በስተ መጨረሻ እንደዚህ ጉድ ሰራት ማለት ነው። ደግሞ የሚገርመኝ ነገር ኤፍራት አኮታ ያው አታምነውም፣ ግን ምንም አማራጭ የላትም። እዚህ ጋር ምንም አማራጭ የላትም። መት ለመናገር እሷ ላይ መፍረድ አይቻልም። ምን ታርግ? እሷም ተሰቃየች በመሀል ማለት ነው። እና ይገርማል፣ ይገርማል፣ ይገርማል፣ ይገርማል የያፌት ተንኮል እንዳልኳችሁ። እንደቀጠለ ነው። ያው ዞሮ ዞሮ ሁሉም ነገር እንደሚስተካከል ተስፋ አድርጋለሁ። አሁን ላይ ናታን ከጎኗ ስላለ፣ ምክንያቱም በሁሉም ነገር ጥረት እያደረገ ነው። እያንዳንዱ መረጃዎችን ሰብስቦ አስቀምጧል ማለት ነው። እናም እንዳልኳችሁ ቢኒ ነገሮችን ሳያረጋግጥ ነው ለናታን የተናገረው። ናታን ደግሞ በፂ ከመጡበት ማንም አይምርም። ነገሮችን ሳያጣራ ነው ከቤዝ ጋር የተጣላው። ቤዝ ደግሞ ከአንተ ይልቅ አሁን ላይ እኔ ያስፈልጋታለው እኔ ይሄና እንደዚህ አይነት ሰውም አይደለሁም። እባክን ተረጋጋ ብትለውም በጣም ጭስ ብሎ ነው ያወራው እያለቀሰ። ከዛ ፂንም ቁጭ ብለሽ እያንዳንዱ ነገር ንገርኛላት ያለውን እውነታ ፅ ለናታን ነገረችው። እኔ እኮ ወድሻለው። እኔ እንደዚህ የምሰቃየ ለአንቺ ብዬ ነው። ከአንቺ በቀርስ ማን አለኝ? እንደምወድሽ እያወቅሽ ለምን ራሲ ለማጥፋት ወሰንሽ ሲላትም አይ ራሴን ለማጥፋት ወስኝ አይደለም ወንድሜ፣ ግን ቢኒ እየራቀኝ ስለሆነ የሆነ ዘዴ ቤዛ ፈጥራ እና በሷ ምክንያት አሁን ታርቀን በሰላም እየኖርን ነው ስትል ከዛ ቤዝም ይቅርታ ሊጠይቃት ሄደ። ይቅርታ ቢጠይቃትን በጣም ተበሳጭታለች። እኔ ናታ እንደዚህ ሲሆን አይቼውም አላቅም ብላ ቤዝም አዘነች ማለት ነው። ከባድ ነው። ኤፉዬን ደግሞ እንደዚህ አይነት ነገር ይገጥማታል ብዬ አንድም ቀን አስቤ ማላቅም። በእርግጥ መስራት እፈልጋለሁ ብላለች እሷ ከድርጅት ጋር አንድ ላይ እኩል ለእኩል መስራት እፈልጋለሁ። ሚስት ካይደለሁም ወይ ባለቤት ካይደለሁም ወይ ለምንድን ነው አንድ ላይ የማንሰራው? እኔ መቀየር እፈልጋለሁ፣ መለወጥ እፈልጋለሁ። በቃ ራሴን ችዬ መኖር እፈልጋለሁ፣ መኪና እንዲኖረኝ እፈልጋለሁ፣ ምርጥ ቤት እንዲኖረኝ እፈልጋለሁ። ስለዚህ ከድርጅት ጋር አብሬ መስራት እፈልጋለሁ ስትለው ከዚህ በፊት ያለችውን አስታውሱ። አሁን ግን እኔ እንደሚመስልኝ ከሆነ ያስፈርማት የወንጀል ወረቀት ነው። የሚገርማችሁ ነገር ምክንያቱም ይሄንን መፈረም አለባት ብሎ ባለፈው ሲያጉረመርም ነበረ። ለምን እሷ ምክንያት ስትፈጥር ፈርቷል። በጣም ምክንያት ፈጠረች። አሞኛል፣ እንደዚህ እያደረገኝ ነው፣ በቃ ደክሞኛል። ብዙ ምን ልበላችሁ። ከዛ ፈራሱ ራሱ አይ መፈረምማ አለብሽ ኤፍራታ። እኔ በቀላል በፍጹም የምትሆን ነገር አይደለም ይሄማ፣ አንቺ መፈረመማ አለብሽ እያለ በውስጡ ሲያጉሮምሩም ነበረ። ዛሬ እንዳጋጣሚ እሷን በቃ ከዚህ ከኖርኩት አይበልጥም ብላለች። ምክንያቱም ለናታን ስል መሞት ካለብኝ መሞታለሁ ብላ ወስና ያው ትዳሯን እየኖረች ነው። እናም ሁሉንም ነገር እያወቀች ነው የፈረመችው። የሚገርማችው ነገር ታውቃለች፣ ወንጀል እንደሚሰራ መጥፎ እንደሆነ ጨካኝ እንደሆነ ጠንቅቃ ነው የምታውቀው። የፉዬ ማለት ነው። በስተመጨረሻም የወንጀል ወረቀት ፈርመሻል ብሎ ለፖሊሶች አጋለጣት ማለት ነው። ያፌት ተንኮል እንደቀጠለ ነው። እሺ ውድና የተከበራችሁ ከሀረግ ድራማ ምን ተማራችሁ? እስኪ እንደተለመደ አስሴታችሁን በኮሜንት አስቀምጡ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በነገራችን ላይ የሀረግ ድራማ በጣም አሪፍና በጣም ምርጥ ነው እና ናታን ደግሞ ያፌትን እያስፈራራ ይገኛል። ቢኒም እንደዛው፣ ዳግምም እንደዛው፣ ዳግምም ለእህቱ ሲል መቼም አይተኛም። እና ይሄንን ይመስላል። ወዳችኋለሁ። ይቀጥላል። ከባድ ችግር ተፈጠረ። በጣም ያሳዝናል። በአዲስ ቪዲዮ መጥቻለሁ። ቪዲዮ በላይክ ጀምሮ ናታንን ፈነካክተው ጣሉት ማለት ነው። ኤፍራታም ናታን በመጎዳቱ አይታ ደመንባ አለቀሰች። ያሳዝናል። ያፌትም የያፌት ያክስቶ ልጅም ሁለቱም ተንኮለኞችና ጨካኞች እንደሆኑ ሁላችንም እናውቃለን። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ አዳዲስ ቪዲዮዎችና አዳዲስ መረጃዎች ወደ እናንተ እንዲደርሱ የደውል ምልክቷን በማብራት ወይም ደግሞ ሰብስክራይብ በማድረግ ተቀላቀሉ ማለት ነው እስከ ቪዲዮ ፍጻሜ ለመከታተል ሞክሩ በጣም ያሳዝናል ከባድ ከባድ ችግር ነው የገጠመው ናታንን በምን ምክንያት ልትሉ ትችላላችሁ በባለፈው የምታስታውሱ ከሆነ የኔን የሆነ ነገር የማትመልስ ከሆነ እኔ መቼም ልፋታ አልችልም ይህ የሆነ ነገር መልስልኝ እኔ ገቢ የማገኝባቸውን እያንዳንዱ ነገር መልስልኝ ብሎ በጸባይ ጠይቆት ነበረ ያፌት ከዛ ናታን ደግሞ እንኳን እንደዚህ ተናግረ ብትለምነኝ ብትለማመጠኝ እንኳን ላደርገው አልችልም። አትልፋለው ማለት ነው። ማን ናታን። ከዛም ፋይሎችን እያንዳንዱን ወረቀት እየሰበሰበ ያለ እንደ አጋጣሚ፣ አቤላ ደግሞ ሁሉ ነገር ያውቃል። አቤልና ያፌት አንድ ናቸው። ያው ልክ እንደማይስማሙ ይመስላሉ እንጂ ሁለቱም አንድ አይነት ናቸው። አንድ አይነት ሁለቱም ጨካኞች ናቸው እና ፋይሉን እያንዳንዱን እየሰበሰበ ለፖሊስ ለማጋለጥ ተዘጋጅቶ ሳለ እንደ አጋጣሚ አቤል አመጣና በሽጉጥ ፈነከተው ማለት ነው። በጣም ያሳዝናል። አቤል በጣም ተንኮለኛ እንደሆነ በዙሪያው ደግሞ ሊያፌት ብዙ ሰዎች እንዳሉ ከዚህ በፊት ሲያወራም ሰምተናል። ሎሊትን ደግሞ እኔ በራፉ ላይ ብዙ ሰዎችን አስቀምጬ ቤት ነው አምልጦ የሄደው ብሎ ሲያናግራት፣ እስኪ ቆይ በቪዲዮ ኔ ቼክ ላድርገው እያለች ነበረ። በስተ መጨረሻም ደረሱበት ማለት ነው። ፋይሉን እያገላበጠ እያንዳንዱን ወረቀት ቼክ እያደረገ እያለ እንደ አጋጣሚ ደርሰው ነው እንደዚህ ጉድ ያደረጉት። ኤፍራታ በጣም አዝናለች። ደም እንባ ያለቀሰችው ኤፍራታ ይሄን ሁሉ መስዋዕት እየከፈለች ያለችው ናታን ምንም ነገር እንዳይሆንባትና እንዳይጎዳባትና እንዳይታሰርባት ነበረ። ግን ምን ያደርጋል አልሆነም ማለት ነው። እናም እንደዚህ ፈነካክተው ጣሉት ማለት ነው። ኤፍራታ ባየችበት ሰዓት በጣም አዘነች፣ በጣም ልቧ ተሰበረ። አቤል ደግሞ ያው ተንኮሉ እንደቀጠለ ነው። በግድ እዚህ ቤት የማታኖሪን ከሆነ ያለውንም ቪዲዮ አጋልጣለሁ እያለ አሁንም ደግሞ ኤፍራታን እያስፈራራት ነው። ኤፍራታም ያለውን የሌለውን እየቀበጣጠረች ለያፌት ነግራ ብታሳምንም ያፌት እንኳን እዚህ ቤት ሊኖር ይቅርና ለሰከንድ ራሱ እኔ አልፈቅድም። ለዛሬ ችግር የለም እደር፣ ነገር ግን ነገ ጠዋት ነው ከዚህ ወተ መሄድ ያለብክ ብሎ አስፈራርቶት ሄደ ማለት ነው። እናም ይሄ ነገር ሳይፈጠር በፊት ግን አቤላ ሁሉ ነገር ያውቃል። የሚገርማችሁ ነገር እንደ አጎቴ እኔ እኮ በአንተ ከመጡብክ ምንም አድርገዋለሁ አለ ማለት ነው። በባለፈው ቢኒን አግቶት እንደነበር የምታስታውሱ ከሆነ ቢኒን ለማገት የፈልገው ያፌት ነው። ነገር ግን ቀድሞ ያገተው ደግሞ ማን ነው? ቀድሞ ያገተው ማን ነው? አቤላ ነው። እና አጎቴ ደግሞ በአንተ ከመጡብክ ማንም አልምርም ብያለ አለ። አሁንም ያለው መረጃ በናታን እጅ እንዳለ አቤል ያውቃል። አቤል እያንዳንዱ ነገር ያውቃል። ሌላው ቀርቶ የሚያስፈራራው ቪዲዮ የለም። የናታን ናታን ሰውን የሆነ ማደንዘዣ መርፌ ከዚህ በፊት ወቅተውት ሳያቅ አለ ሰውን የሰውን ነብስ አላጠፋም። ይሄ ቪዲዮ ራሱ በአቤል እጅ አለ። የሚገርማችሁ ነገር ይሄን እንዴት አድርጎ ከያፌት ኮምፒውተር እንደወሰደ ብቻ ኤፍራታ ራሱ ግራ ገብቷታል። አሁን ኤፍራታ የያፌትም ስጋት ሆነባት፣ የአቤልም ነገር ስጋት ሆነባታል። እያንዳንዱን ነገር ያውቃል አቤል። እናም ይሄ ፋይል ደግሞ እያንዳንዱን መረጃ በናታን እጅ እንዳለ ስላወቀ ነው በሽጉጥ እንደዚህ የፈነከተው ናታንን ማለት ነው። እና አቤል ተንኮለኛ ነው። እኔ በአንተ ከመጡብ አጎቴ እኔ ምንም እሆናለሁ፣ ግን አንተ ለእኔ አታዝንልኝም። እኛ ቤት ስትመጣ እኮ እኔ እንደዚህ አልናገርም፣ ግን አንተ ቤት እኔ ለመኖር ስመጣ እኔን አትወደኝም፣ ትጠላኛለህ። እኔ ግን በአንተ ከመጡብኝ ማንንም አልፋታቸውም ሲል እንደዚህ እያልክ አታሳምነኝ። አንተ ምን አይነትና ማን እንደሆንክ እኔ በደንብ አድርጌ ጠንቅቄ የማቅሰው ነኝ። እኔ ያፌት መሆኔን ረሳኸኝ እንዴ? እንዴ ያፌት መሆኔን ረሳኸኝ እንዴ ብሎ ቢያስፈራራውም አቤል ፈጣጣ ነው፣ አይፈራ ከሱ የባሰ ነው። እንደውም በፍጹም እንደው ከያፌት ጭራሽ የባሰ የባሰ የሚገርማችሁ ነገር የጭካኔው ጥግ ባለፈው የምታስታውሱ ከሆነ በቃ ውሸቱን ቅብጥርጥርጥርጥር አድርጎ የሌለው ነገር ኢዲት አድርጎ ቢኒን ሲያሰቃየው ነበር አግቶ እና በአቤል ምክንያት ስንታች እና የምታስታውሱ ከሆነ በአቤል ምክንያት የፂና የቢኒ ህይወት ተበጥብጧል፣ ግን በስተመጨረሻ ደግሞ ቢኒ እውነታውን ሲያውቅ መታረቃቸው አስደስቶኛል። እሱንም በስንት መከራ ብዙ ዘዴ ፈጥረው ነው ፂና ቢኒ አንዲሆኑት ማለት ነው። እና አቤል የብዙ ሰውን ህይወት እየበጠበጠ ነው አሁን ላይ ኤፍራታ ራሱ ፈርታ ነው። ምክንያቱም የፈረችበት ቪዲዮ በአቤል እጅን ያለው በጣም እየፈራች እየሰጋች ያለችው ቪዲዮ በማን በአቤል እጅ ነው ያለው። እሷ በፊት የምትሰጋው ያፌትን ነው፣ በያፌትም እጅ አለ። እንዴት አድርጎ እንደወሰደ በአቤልም እጅ አለ ይሄ ቪዲዮ። ይሄን ቪዲዮ አሳልፎ ሰጠ ማለት አቤል አስባችታል፣ በናታን ላይ ይፈረድበታል ማለት ነው። እና ለዛ ነው በቃ እየተጠነቀቀች ያለችው። ግን ብትጠነቀቅም ይኸው አሁን ላይ ይሄ ችግር ተፈጠረ ማለት ነው። ከባድ ነው የእውነት። እንደው አሁንስ መከራው በዛባት። ኤፍራታ እንደዛ እየሆነች ከማታፈቅረው ሰው ጋር እየኖረች ሕይወቷን መስዋዕት እየከፈለች በስተመጨረሻ ደግሞ ናታን ሲጎዳባት፣ አስባችሁታል ምን ያህል እንደሚከፋት። በባለፈው ጽባ ከሸን እኔ ናታን ናፍቆኛል ውሰጅኝ ያለቻት፣ አይ አሁን ላይ ጠንካራ መሆን አለብሽ። አሁን ኃይለኛ ፈተና ውስጥን ያለ ነው። በየትኛውም መንገድ በየትኛውም ነገር አንቺ ፋይሉን እያንዳንዱን አሳልፈሽ ለእኔ ስጭኝ። ይሄ የምትፈሪውን ቪዲዮ ደግሞ ለእኔ አሳልፈሽ ከሰጠሽን ከዛ በኋላ ነጻ ሆነሽ ከወንድሜ ጋር ትኖሪያለሽ። አሁን ኃይለኛ ፈተና ውስጥ ስላለን ኤፍራታ እኔ ደካማ ነኝ፣ ያንቺ ጥንካሬ ደግሞ ያስፈልገናል ወንድሜ ያለቻት ፂ ማለት ነው። የተወሰነ መረጃ በፂ እጅ ብታስተላለፍም ዋናው ደግሞ እሷን አስሮ እዛ ቤት ያስቀመጣት ቪዲዮ ነው። ይህን በዚህ ቪዲዮን አስፈራርቶ ያገባት ማለት ነው። ይህን ቪዲዮ ለፖሊስ አሳልፎ ሰጠ ማለት ናታን አለቀለት ማለት ነው። እናም ለዛ ብላን አሁን ላይ ያንቺ ጥንካሬ ለወንድሜ ስቲ ያስፈልጋል። እኔ ደካማ ነኝ፣ እኔ አልችልም። ግን አንቺ ጠንካራ ነሽ፣ በጣም ጎበዝ ነሽ ኤፉዬ። ማልቀስ የለብሽም። ይህንን ነገር ይሄን ፋይል በጃችን አስገባን ማለት ከወንድሜ ጋርም በነፃነት ትኖሪያለሽ። ይሄ ደግሞ እንደሚሆን ተስፋ አደርጋለሁ። ስለዚህ ኤፉ በርቺ፣ በፍጹም ማልቀስ የለብሽም። እንደዚህማ መሆን የለብሽም። አንቺ ደከምሽ ማለት የወንድሜ ህይወትም የአንቺም ህይወት ተመሰቃቀለ ማለት ነው። እና ይፉዬ እኔ ወንድሜን እንደምወደው ታውቂያለሽ፣ አንቺም ወንድሜን እንደምታፈቅዱ እንደምትወጁ አውቃለሁ። ለሱ ብለሽ መስዋዕት እንደከፈልሽ አውቃለሁ። አሁንም የአንቺ ጥንካሬ ያስፈልገናል። እባክሽን ይፉዬ፣ የፍራታ እባክሽን እንደዚህ አትሁኝ ብላ ጽ በባለፈው የምታስታውስ ከሆነ አበረታታቻት ማለት ነው። ከዛም የፍራታም ስቅስቅ ብላ አልቅሳ ግን እንዴት ሁኜ ነው ከዚህ ችግር ስምወጣው? እንዴት ሁኜ ነው እጄ ላይ ማስገባት ስምችለው? እንዴት አርጌ ነው በቃ። ግራ ተጋብታለች። በነገራችን ላይ የያፌት ሳይንስ ደግሞ አሁን በአቤል እጅ ያለው ነው የሚያናደው። አቤል አቤል ደግሞ መጥፎ የመጨረሻ እንደውም፣ የያፌት ትንሽ ከሱ ይሻላል። አቤል የመጨረሻ መጥፎ የመጨረሻ አደርጋለሁ ካለ የሚያደርግ ነው፣ የሚገርማችሁ ነገር ማለት ነው። እና በጣም ከባድ ነው አሁን ኤፍራታ ያለችበት ሁኔታ። አጣብቀኝ ውስጥ ነው ያለችው። ሀይለኛ አጣብቀኝ ውስጥና ችግር ውስጥ ነው ያለችው። አቤልን እንደምንም፣ አሁን አቤል እንደምንም አድርገሽ ያፌትን አሳምነሽ እኔ እዚህ ቤት እንድኖር አድርጊኝ ሲላት፣ እኔ ምን ላድርግ? እሱ እሺ አይልም። ያ ክስትህ ልጅ ጸባይ የያፌትን ጸባይ አታቅም እንዴ? እንዲ እኔ እንዴት አድርጌ ነው ማሳምነው? ያፌትን አታቀውም እንዴ? እባክን ውጣልኝ ከቤቴ ስትለው፣ አንቺ ምን አገባሽ? የአንቺ ቤት አይደለም የአጎቴ ቤት ነው። አሳምኝ በቃ። አንቺ ካሳመንሽው እሱ እሺ ይላል። አለበለዚያ ግን ይህን ቪዲዮ አይተሸዋላል። ቀጥታ ለፖሊስ አሳልፌ እሰጣለሁ ምን ሊፈጠር እንደሚችል አንቺ ራስሽ ታቂዋለሽ አላት። ደነገጠች፣ ግራ ተጋባች። ኢፉ ማለት ነው ኢፉዬ፣ እውነት መከራ በዛ። ከዛም በኋላ የማይሆን ፊልም ፊልም ከፍቶ እሷም እየደነገጠች ባክን፣ ድምፁን ቀንስ ባክን፣ ጤነኛ አይደለህም እንዲህ እያለች ስትከራከር፣ በስተመጨረሻም ያፌት መጣ። ያፌትም እዚህ ቤት ምንድነው ምትሰራው? ምን ልታደርግ መጣክ? እያለ ሲያስፈራራው አንተን ፈልጎ ነው የመጣ እና ሰላም ብዬ ሄዳለው ብዬ ነው ምናምን እያለች ቀበጣጥራ ሰላም ብሎ ሊሄድ ነው የመጣው አሁን ግን መሽቷል ማደር አለብኝ አለ እሱም ልጁም ማለት ነው አቤል በፍጹም አይሆንም ሂድ ቢለውም በፍጹም አጎቴ እኛ ቤት ስትመጣ እኔ እንደዚህ ብዬ ካውቃለሁ እንዴ ዛሬማ ማደር አለብኝ አለ ከዛ እሺ ለዛሬ እደር ስለመሸ ነው እሱንም ግን ሁለተኛ እዚህ ቤት አይንን እንዳላ ያለ ጠዋት ተነሱ ቁርስ አብረው በሉ በቃ ያፌት ሊበላው ሊበላው ተነሳ። ሁለተኛ እዚህ ቤት ካገኘሁህ እወቅ፣ እኔ የማደርገውን እኔው እራሴ ያውቃለሁ። ያፌት መሆኔን እንዳትረሳ አለው ማለት ነው። ከዛን ኤፍራታ እኮ ኑር ብላለች ስትል ብሎ ሲመልስለት፣ ምን በፍጹም ኤፍራታ ይሄን አታደርገው፣ ይሄ ካንተ የፈጠርከው ነገር ነው አለው ያፌት ለአቤል ማለት ነው። አረ አዎ እኮ ብቻችንን ከምንሆን ምን ችግር አለው? ቢኖርስ አለች ኤፍራታ። ኤፍራታ እንደዚህ ያለችበት ምክንያት ቪዲዮን አሳልፎ ከሰጠ ያፌት ደግሞ ይሄንን ነገር አያቅም። ቪዲዮውን አቤል አሳልፎ ከሰጠ ለናታን ኃይለኛ ችግር ይፈጠራል እና ለዛ ብላ ነው። አይ ሰውም እኮ ስለሌለ በጣም ቤቱ ትልቅ ስለሆነ ስለሚዳብር በቃ ችግር የለውም ከኛ ጋር ይኖር አለች ፉዬ። ከዛም የእኔ ንግስት አንቺ እኮ የሱን ባህሪ አታውቂ ነው አንቺ የሱን ባህሪ ስለማታውቂ ነው ባህሪውን ብታውቂ ኖሮ እንደዚህ ባቲ ነበር አላት ባህሪውን ብታውቂ እንደዚህ ባላልሽ ነበር የኔ ንግስት የሱን ባህሪ አንቺ አታውቂ ስለዚህ ከነገ ጀምሮ አይንህን እዚህ ላይ አልፈልግም ብሎ ሲያስፈራራው አጎቴ ደግሞ ምን አድርግ ነው የምትለኝ ምን ችግር አለው ከናንተ ጋር ብኖር እንዴ? እኔ ይሄና እኔ ምን ባደርግ ነው? እኔ እኮ ለአንተ ስንት ነገር ነው የማደርገው? ሲል ምንም አታደርግልኝ፣ ምንም እንድታደርግልኝም አልፈልግም። ቤት ይለቀውጣልኝ ነገ ጧት እዚህ እንዳላገኘ ብሎ ወደ ስራ ሄደ። ስራ በሄደበት ቦታም ተመልሶ መጥቶ ኤፍዬን የባለፈውን ወረቀት ለማስፈረም እየጠበቃት እያለ ነው ድራማው እያለቀ ማለት ነው። እንደውም መኪና ውስጥ ቁጭ ብላ ሊያስፈርማት ነው። ግን ኤፍራታ ግዴታ ይህን ወረቀት መፈረም አለብሽ ብሎ ብቻውን እያጉረመረመ እያለ መታሷ መኪና ውስጥ ገብታ እያለ ነው ድራማው ያለቀ ማለት ነው። እነኝን ፋይሎችና ወረቀቶችን ካስፈረመ በኋላ የሆነ ማድረግ ያለበት ነገር ስላለ ነው። ያፌት ያው አያደርገውም አይባልም። እያንዳንዱን ነገር በፍራት አስፈርሞ ያለውን ነገር ለማስተካከል በጣም እየተጣጣረ ነው። እናም ናታን የሚወጣበት የሚገባበት በሙሉ የስራ ባልደረባዎችን እያስጠበቀ ነው። ለምን? ናታንን ለማጥቃት ነው። ዞሮ ዞሮ ያው ናታንን አጠቁት ማለት ነው። እነሱ ለማጥቃት ሲጣጣር ቀድመው እሱ እነሱ ደግሞ ናታ እናጠቁት። ያሳዝናል። ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። እንደተለመደ አስቴታችሁን በኮሜንት አስቀምጡልኝ። የሀረግ ድራማ በጣም ምርጥና አስተማሪ ድራማ ነው። ወዳችኋለሁ። ከብራችኋለሁ። ባይ ባይ።